አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ምን ደረሳችሁ የሸጋ ላሚ ቤተሰቦች እንደምን ሰነበታችሁ? ከእኔ ጋር ሁሉ አማን ሁሉ ሰላም ስ ምለስለ አልንቤ። ዛሬ ሌላችሁ የወጣሁት ለእናንተ ጠቃሚ የሆነ ቪዲዮ ነው። ብዙ ጊዜ ትጠይቁኛላችሁ፣ መዳም ቅባት አትቀቢ አለችኝ፣ መዳም ቅባት ከለከለችኝ፣ እኔ ቅባት ሳልቀባ መኖር አልችልም። በጣም ብዙ ጥያቄዎች ናቸው። ዛሬ እንዴት ለራሳችሁም ምቹ ለመዳምን ደግሞ የማታስበት ወይም አረብ ሀገር ያላችሁ እህቶቼ ፀጉራችሁ የተጎዳባችሁ ይህን ቪዲዮ እስከመጨረሻው ተከታተሉ። ለጓደኞቻችሁን ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ በሸር ለጓደኞቻችሁ አድርሱ። ላለሁኝ አረብ ሀገር ላይ ብዙ ቅባት እንቀባለን፣ ብዙ ነገር እናወጣለን። ፀጉራችን ግን ለውጥ የለውም። ምክንያቱ ምንድን ነው? የውሃቸው ነው የአረቦች ውሃ ምልህ ስለሆነ በሱ ምክንያት ፀጉራችን ይቆራረጣል። በተለይ ሙስሊም ሴቶች ረዣዥም ፀጉር ኑሯቸው ከግንባራቸው በጣም ይገባል። በኦዱ የሚያደርጉበት ሰዓት ፀጉራቸውን ማበስ ግዴታ ስለሚሆን በዛ ሳይም በውሃው ምክንያት በጣም ይቆራረጣል፣ ወይም ደግሞ ሸካራ ይሆናል። እንዲሁም ጥቅልል ያለ ፀጉር ብዙ ጊዜ እናያለን በእጃዛቱ እንደዚህ ነበር እንዲ አገር ቤት ያስብላል ረጃጅም ጸጉር ያላቸው ምናምን ስናይ አለ ኩልሃል ዛሬ ሌላቸው የመጣሁት በጣም ቀላል መፍትሄ ይሄ ነው ሚቶች እስከመጫቸው ተከታተሉ እኔ ዛሬ ሽንት ቤት ውስጥ ምንም አላስቀረውም በነገራችን ላይ የራስ ነገሮችን እንዲመጣውት ይህ ሻምፖ በፊት አስተምቻት ነበረ እና በፎቶ ላይ አስቀምጨዋለሁ ይሄ እንትን መቶ አርባ ሪያል ነው በሳዑዲ ሪያል፣ እና እኔ የገዛሁት በፊት ሁለቱን በዲስካውንት አልፎ በመቶ አርባ ነበር። አሁን ላይ ግን የዚህ ዲስካውንት ስለተነሳ አልገዛሁትም ማለት ነው። አልሙሄም ችግራችን ሻምፑ አይደለም፣ ሻምፑ ሳይሆን ቅባት ነው ችግራችን። ለማንኛውም ይሄ በጣም ቆንጆ ነው። ኮንዲሽነር አትጠቀሙ። ኮንዲሽነር ባትጠቀሙ ጥሩ ነው። ጠጉራችን በጣም ነው የሚጎዳው። ያለሱ እንዴት ይሆንልኛል? እኔ በደንብ ለማበጠር ጊዜ የለኝ ምናም፣ እሱ መፍትሄ ብቻ ይሄ ሻምፖ በጣም ቆንጆ ነው። ብዙዎቻችሁ እስከ ኮንዲሽነሩ ትጠቀሙታላችሁ። ይሄ ውድ ስለሆነብኝ አሁን ላይ መግዛት አለመቻሌ ሳይሆን በጣም ውድ ነገሮችን ብዙ ባለንድስ ምናምን የሚለውን ራሴ ላይ ሲሆን ስለማደርገው እና ይህም የተሻለ አማራጭ ላኔ ስለሆነ ይህንን ገዝቻለው ማለት ነው። እንዴት ነው ሴደልያ ውስጥ የምትገዙት ከሌላ ቦታ አትገዙያቸዋል። በጋላ ቦታ እንዳትገዙ። ከሄዳችሁ ሴደልያ ግዙ አረብ አገር ምክንያቱም ፌክ አለ። ፌክ እና ኦሪጅናሉን እንዴት መለየት እንችላለን? ጠይብ እዚህ ጋር ቁጥር አለ። ጠይብ እዚህ ጋር ቁጥር ያለው ከስድስት በላይ ከሆነ ሶስት ብሎ ወይም ስድስት፣ ሰባት፣ ስምንት፣ ዘጠኝ እያለ ከሆነ አስሊ ነው። ከዛ በታች ከሆነ ደግሞ ቁጥሩ አስሊ አይደለም ማለት ነው እና ሴደሊያ ውስጥ ከሚሸጡ እንትኖች ይሄን ታገኙታላችሁ ማለት ነው። እንደዙም በአንድ አመት ውስጥ ኤክስፓየርድ ሊሆን አንድ አመት ወይም ሁለት አመት ሲቀረው በጣም ዲስካውንት ያደርጋሉ። ጁማ ጁማ ሴደልያ ዝም ብላችሁ ብትሄዱ ሱቅ ምናምን ከምትዞሩ ሴደልያ ውስጥ ሲላችሁ ዲስካውንት የወረዱ ነገሮች የሚታዩ በጣም አሪፍ ነው። አልሞሄም ዛሬ ሌላችሁ የመጣውት ስለ ቅባት ነው። ያበራት ማለት ነው ይህን አይነት ቅባት። መዳን ቤት የምትቀቡ ከሆነ በጣም ይሸታል፣ ሊያስመልሳቸውም ሁሉ ይችላል ማለት ነው። እና እንደዛ አይነት ቅባት ግዴታ መቀባት አለብን የምትሉ ከሆነ አሁን ይሄ ቅባት የራሱ እቃው ፕላስቲክ ስለሆነ እቃውን ስለመጠቀመው ነው እንጂ ውስጡ ያለው ቅባት የራሱ ቅባት አይደለም። በነገራችን ላይ የሚገርማቸው በጣም እንደዛ አይነት ሆኖ በጣም ጥቁር አለ። አምላ ማለት ነው። የተለያዩ ቅባቶች አሉ። በጣም ሽታቸው ኃይለኛ ነው። እንደገና ደግሞ ለፊት ብጉር ሰበብ ይሆናሉ። ፊታችሁ ላይ ብጉር እንዲወጣ ሰበብ ስለሚሆኑ እዚህ ውስጥ ያለው ቅባት ምንድነው? የሀበሻ ቅባት የሀበሻ ቅባት ነው። ከኢትዮጵያ የመጣ ቅባት ነው። ለቀው ነው የተጠቀምኩት። ግን እናንተ በምትታጠቡ ሰዓት ሁለት ሰዓት ቀደም ብላችሁ ማንኛውንም አይነት ለጸጉራችሁ ተጠቀሙ። ሁለት ሰዓት አቆይታችሁ ታጠቡት። ሁለት ሰዓት አቆይታችሁ ማንኛውንም የፀጉር ቅባት ታጠቡት። እራሳችሁ ላይ አይቆይ። አንደኛ መዳም ሸተተ ትላችኋል፣ ሁለተኛ ደግሞ ብጉር ያወጣል። እሺ ታጥበንን አበጥረን ከዛ በኋላ መቀባት ነው የምንፈልገው። የብዙቻችሁ ጥያቄ ይ ፀጉራችንን ከታጠብን በኋላ ዝም ብለን አንተው ራሳችንን ያመናል። ለዛ ደግሞ ቅባት በጣም ቆንጆ ናት። ትንሽ ናት እንደምታዩት። ዋጋዋ ደግሞ አምሳ እርያል ሳውንድ ነው፣ እንደየቦታችሁ ይለያያል። በጣም ትንሽ ናት፣ ግን ቢያንስ አንድ የከገዛቸዋን ወይም ለሶስት ወር እና ለአራት ወር እንድትጠቀሙ ትችላላችሁ። እንዴት ነው የምንጠቀመው? እናንተ እየተጠቀማችሁት ያለ ወይም ደግሞ እየታጠባችሁበት ያለ ሻምፖ አለ። ማንኛውም አይነት የተስማማችሁ እናት ታውቃላችሁ። ግዴታ የመሆን የለበትም። ይህንን ይስማማኛልን ላይ ስማማች ይችላል። ምንም አይነት ሳሙና ይሁን አኳን ሻምፖ ይሁን ከዘይት ተቀብላችሁ ከታጠባችሁ በኋላ ካለበቃችሁ በኋላ ይህ እስተሸዋል ሊኖራችሁ ይገባል። ለምንድን ነው ጸጉርን ይጎዳል። ሁልጊዜ ምናምን ይሄ ጭራሽ ከሚጎዱት አይደለም። በጣም አይተኩስም እንደ ሰራሚቱ አይደለም። ግን ጸጉራችሁ ረጅም ከሆነም አጭር ከሆነም ምንም አይነት የመያያዝ ስሜት አይኖሩ፣ በቃ ይፍታታላችኋል። በጣም ቆንጆ ነው። በጣም ነው የሚመቻችሁ። ትንሽ ድምፁ መዛአጃ አደርጋል እንጂ በጣም ነው የሚመቸው። በዚህ እስተ ሸዋር ታደርጋላችሁ፣ ታጠባላችሁ፣ እስተ ሸዋር ታደርጋላችሁ። ከዛ ጸጉራችሁ እንደደረቀ እስተሻር ካደረጋችሁ በኋላ ይሄንን ቅባት ትቀምጣላችሁ። ይሄ ቅባት እንዲተም ትቀምጡ ትንሽ ይሄ ነው በቃ በጣም ትንሽ ጠብታ እጃችሁ ላይ ታርጋችሁ እነዚህ ሙሉ ጸጉራችሁን ያዳርስላችኋል። በጣም ትንሽ፣ ሽታው በጣም ይጣፍጣል፣ ከተወሰነ ደቂቃ በኋላ ይሄዳል። በፎቶ አስቀምጥላችኋለሁ፣ ካሜራው ስለሆነ ብዙ ማታየ ከዛም ታደርጋባችሁ። ዘመዶቼ ቤተሰቦቼ፣ ከታጠባችሁ በኋላ ይሄን ልብስ እስተሻር ካደረጋችሁ በኋላ ይሄ ቅባት ትቀቡታላችሁ ማለት ነው። ወዝ የለውም ምንም አይነት ጠረሃችሁን የሚያቆሽሽባት ሻርባችሁን የሚያቆሽሽባት ነገር የለም። ለጸጉራችሁ ግን የእውነት እንዴት እንደሚስማማ ቢያንስ እስከ ሸዋር አድርጋችሁ ይ አይጎዳም ፀጉር ብያችኋል። በጣም አሪፍ ነው። ፀጉር አይጎዳም። ብዙ ሀበሻዎች ይሸጡታል። በነገራችን ላይ ኦንላይን ግዙ ዋጋው ከሰባ ሪያል አይበልጥም። እኔ ግን በነፃ ነው የሚመጣ ሊከሽ ላይ በፊት ነፃ በሚጠብ ሰዓት ጠልጦ በነፃ ነው የሚመጣ። ግን በጣም ቆንጆ ነው፣ አይጎዳም ፀጉር። ከዛ በዚህ ተሸዋ ካደረጋችሁ በኋላ ይሄንን ቅባት በጣም ትንሽ ይሄናል። አንዴ እሹ እኔ ከዚህ እዚህ ነው የደረሰው ለመጀመሪያ ብዙ ልትጠቀሙ ትችላላችሁ። የመጀመሪያ ቀን ያኔ ወይ የተወሰነ ሊጎድ ይችላል ከዚህ በላይ ምናምን። ግን ፀጉራችሁ አንድ ጊዜ ሳትታጠቡ ፀጉራችሁን ዝም ብላችሁ ሊቀባቡት ሁሉም ሊያልቅ ይችላል። እኔ በነገርኳችሁ ደረጃ ፀጉራችሁን ትታጠቡ ትታጠባላችሁ። በምትወዱት ሻምቦ ታደርጉና እስከ ሸዋር ታደርጉታላችሁ። ከዛ ትቀብሩታላችሁ ማለት ነው። ከዛ በኋላ ለሶስት እራሱ ብትጎነጎኑትና የጎነጎናችሁትን ፀጉራችሁን ብትፈቱት ማለት ነው እንደዚህ ሰብስባችሁ ብታስይዙት የእውነት በቃ እንደገና ጠቅላችሁ ያሰራችሁት ነው የሚመስለው ማለት ነው። አንድም ፀጉር ከዛ በኋላ አትወድቅን አትነቀልን። የውበቱ በጣም ነው የሚያምረው የእውነት የምንላል ጀርቡት እናንተ። መዳም ፀጉራችሁን የምታውቀው ከሆነ ይህንን ቅባት ቢያንስ ለሶስት ሳምንት ያህል ተቀብታችሁ መዳም ፀጉራችሁ የምታየው እሽስተክድሜ ነው የምትልሽ ማለት ነው። የእውነት የምንልሽ እና በጣም ቆንጆ ነው ያበናል። ተጠቀሙት ለማንም ፀጉር ይሆናል። ያው በፎቶ አሳይቻችኋለሁ፣ አንድ አይነት ነው ሁሉ እና ተጠቀሙት በጣም ተወዱታላችሁ። መዳማ ሸተተ አለች ከለከለች ምናምን የለም። ይሄ ለጸጉር ነው የሚሆነው ለጸጉራችሁና ለ ለቅንጭላታችሁ መለየ መለየት አለባችሁ ማለት ፀጉራችሁ ጸጉራችሁ ላይ የሚቀረውና ወደ ቅንጭላታችሁ ውስጥ የሚገባውን ለይታችሁ ስታቁ ውጤታማ ትሆናላችሁ። ከዚ እኛውም ከዚህ ቅባት በኋላ ፀጉሬ ተነቃቀለ ምን አለ ተነጫጭ አላምራነ ደረቀ ማፊ። አቮካዶ ተጠቀሙ እንቁላል ተጠቀሙ ምናምን እንትባሉ ስላላቸሁ ብዙ ጊዜ ም ተጠቅመዋሉን፣ ማፊ ፋይዳ። ይሄን ከተቀባ በኋላ በጣም ልዩ ነው የሆነው። በጣም ጠቅሞኛል እኔ ደግሞ እየጀረኩትን ነገር ለእናንተ ስትቸገሩ ዝም ማለት ስለማልችል ነው። ሹራ አይቶ አጠቃቀሙ እነግራችኋለሁ። ዝም ብላችሁ ያንኛውን ቅባት አትታጠቡ። በዛ ላይ ይሄንን ከተጠቀማችሁ ተማታሪኩ ይሄ ነው ያለው ፀጉራችሁ ላይ ነው። ግን በነገርኳችሁ መሰረት ትታጠባላችሁ፣ ታደቃላችሁ። እስተሽዋር ራሱ ላይኖራችሁ ይችላል። ይሄ ላይ ኖራችሁ ይችላል። ይሄንን እስከምገዛ ምናምን እንትልን ነው። ግን ታጥበሽ አድርቂ። ታጥበሽ ካደረቀሽ በኋላ ምን ታደርጋለሽ? ጸጉርሽን ለአራት ትከፍል ያለሽ ለአራት ትከፍለሽ እያንዳንዱ ክፍል ቀብተሽ ጠቅለኝ፣ ወይም ደግሞ ጎንጎን ስሬው ማለት ነው። ሁሉንም በአንድ ላይ ስናርገሽ ፀጉርሽን ያልቃል እንጂ እንትን ላይ ላይኖርሽ ይችላል። ላይ ዳረስ ይችላል። በዚህ መሰረት ተጠቅሙት። እንሻላ ታመሰግኑኛላት። ከአንድ ወር በኋላ ወይም ከሳምንት በኋላ ካያችሁበት ለውጥ መታችሁ ኮሚንት ላይ ጻፉልኝ። ላታንሱ ወይም ደግሞ እየተጠቀማችሁ ያላችሁ እህል ኦኬ ካላችሁ፣ ሹክራ አይኮም እንዴት ነው? ምን ይመስላል? ኮሜንታችሁን አስቀምጡላቸው ማለት ነው። አረብ ሀገር ያላችሁ እህሎች፣ በጣም ይጠቅማል። ፀጉራችሁ ሳይሆን የተበላሸው አጠቃቀም አለማወቃችን እና ውሃቸው፣ የአረቦች ውሃ ለፀጉራችን ፀር ነው። ስለተከታተላችሁ ልባ መሰቅናለሁ። ሰላም ዓለይኩም ወራህመቱላሂ ወበረካቱህ ማለቴ።